ዘመን ተለወጠ ምስራች ተሰማ የአዲስ ዓመት ብስራት ከብርሃን ከተማ አመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ ሀገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳሃብሺል ወስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር አስር ብርና እስከ አምስት ሺህ ብር የሚያሸልም እጣ ይጠብቅዎታል። እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ። መልካም ዕድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ ተመልሰናል አለ አድማቻችን፣ አራዳ ኤፍ ኤም ላይ ትገኛላችሁ። ቡጋን ፉትቦል ካፌ ነው። የእስራኤልና የጣሊያንን ጉዳይ እንመልከት። እስራኤል እንግዲህ ከገንባጅበት ጦርነት በኋላ ብዙ የአውሮፓ ሀገራት ከማንኛውም እግር ኳስ ውጭ እንድትሆን ጥያቄዎችን ሲያቀርቡ ነበር። ግን የአውሮፓ ሀገራት ወይም የፊፋ እንደዚሁም የ አውሮፓ እግር ኳስ ማህበር ብቻ ሳይሆን የአንዳንድ ተጫዋቾችም ፍላጎት ነበር አደለ መጮት የለባትም እስራኤል በውድድሮች ላይ የሚል ለምሳሌ ፖል ፖግባን ጨምሮ ሌሎች ተጫዋቾችም እንደዚህ አይነት ጥያቄ እንደነበራቸው ይታወቃል። እንመልከተው። አሁን ፖለቲካዊ ነገሩ የበዛበት ጨዋታ ነው፣ ልክ ነው ይሄኛው ጨዋታ መጀመሪያ ሲደረግም አንድ ምድብ ውስጥ ነው ያሉት። ስለዚህ ሆም ኤንድ አዌይ ነው የሚጫወቱት። የመጀመሪያው ጨዋታ ሲደረግም እንደዚሁ ከፍ ያለ ፖለቲካዊ ትኩሳት የነበረበት የጣሊያን ብሔራዊ ቡድን ደጋፊዎች የእስራኤል ብሔራዊ ቡድን ተጫዋቾች ላይ ኳስ በያዙ ቁጥር ውዑት አያሰሙ የነበረበት እና በጣም ከፍተኛ የፖለቲካ ትኩሳት የነበረበት ነው። እስራኤል አሁን ከማንም ጋር ሲጫወት ባለፈው፣ ለምሳሌ በኦስሎ ከኖርዌይ ብሔራዊ ቡድን ጋር ጨዋታ ነበራቸው። የኖርዌይ እግር ኳስ ፌዴሬሽን ፕሬዚደንት ደግሞ እስራኤል ከእንዲህ አይነት ጨዋታዎች መታገድ አለበት የሚል አቋም አንጸባርቀው ስለነበርና በጨዋታውም ላይ እንደዚህ አይነት መልክቶች ተላልፈው ስለነበር ያም ጨዋታ እግር ኳስ ብቻ አልነበረም። ፖለቲካዊ ትኩሳት የነበረበት ነው። አሁን ይሄ ጨዋታ በሌላ ድባብ ነው የሚደረገው። እንግዲህ እንደምታውቂው ለአራት ቀን ሆኖ መሰለኝ የተኩስ አቁም ስምምነቱ በሀማስ እና በእስራኤል መካከል እና በረጅም ጊዜ በሀማስ ቁጥጥር ስር የነበሩ የእስራኤል ዜጎች ታግተው የነበረው የእስራኤል ዜጎችም ፊልስጤማውያን እስረኞችም አሁን እስረኞችን መለዋወጥ ሁሉ ጀምረዋል። ደግሞ በሻርማልሼክ ሼክ ግብጽም ጭምር ያለችበት ሌላ ዲፕሎማሲያዊ ውይይት ይደረጋል ተብሎ ይጠበቃል እና ሀሙስ ማ ሀማስ በህይወት ያሉ የእስራኤል ታጋቾችን እየለቀቀ ነው እንደሚታወቀው። ስለዚህ ይሄ ዶናልድ ትራምፕ ሁለቱን አስማምቻ ያለው ሰላም ተፈጥሯል አሁን ካሉ በኋላ የሚደረግ ስለሆነ በመጠኑ ከቀዳሚው የተለየ ነው። ይሄ ግን መቼስ ሰዎች እግር ኳስና ፖለቲካ እግር ኳስና ፖለቲካ የተነጣጠሉ ናቸው ቢሉም፣ አይመስለኝም። ብዙ ጊዜ እንደዛ አይደለም። ብዙ ጊዜ ኢንተርዋይንድ ናቸው ሁለቱ በጣም የተሳሰሩ ናቸው። በብዙ አጋጣሚዎች፣ በተለይ በኢንተርናሽናል እግር ኳስ ጨዋታዎች ላይ ያንን ትኩሳት ማየት ይቻላል። ስለዚህ ይሄ ጨዋታ ሲደረግም፣ የመጀመሪያውም ጨዋታ እንደዚህ አይነት መንፈስ ስለነበረው፣ ጣሊያን የተለየ ስቴክ ስላላት ሳይሆን እስራኤል ከማንም ጋር ብትጫወት እንደዚህ አይነት የፖለቲካ አንደርቶን ስላላቸው ጨዋታዎቹ ከዛ ፍጹም ነጻ ነው ማለት አይቻልም። የሚያስገርመው ከቅዳሜው የኖርዌይና የእስራኤል ጨዋታ በፊት የነበረው ትልቁ አጀንዳ በአውሮፓ እስራኤል በዩኤፋ ትታገዳለች የሚለው ጉዳይ ነው የነበረው። ደ አስታውሳለሁ ከወር ከ15 ቀን በፊት ወይ ከሁለት ወር በፊት ገደማ አንድ ታይምስ አገኘሁት ብሎ በዘገበው ልዩ ዘገባ ኤክስክሉሲቭ ዘገባው የተባበሩት መንግስታት ድርጅት እስራኤል በጋዛ ተፈጽሞ የነበረውን ጥቃት በጣም ከበድ ያለ ጦር ወንጀል የሚፈጸምበት ነው የሚል መግለጫ ያወጣ ስለነበር ሌሎችም አካላት እስራኤልን በማግለል እንዲቀላቀሉ እንደ መጠየቅ አይነት መልእክት አስተላልፎ ነበር። አሌክሳንደር ቼፌሪን ከዛ በኋላ ኢንዲፍረንት መሆን አልቻሉም ይላል፣ ወይም ቸልተኛ መሆን አልፈለጉም። ስለዚህ አንዳንድ ጥረቶች ማድረግ ጀምረው ነበር እስራኤልንና የእስራኤል ክለቦችን ከአውሮፓ ውድድሮች ለማገድ። እስራኤል የት ነው ያለችው? የመካከለኛው ምስራቅ ውስጥ ነው ያለችው አይደለ? ግን የምትሳተፈው የት ነው? የአውሮፓ ዋንጫ ማጣሪያ በአውሮፓ ሀገራት። የአውሮፓ ሀገር አይደለችም እስራኤል። የመካከለኛው ምስራቅ ሀገር ነች። ግን የእስያ እግር ኳስ ፌዴሬሽን ኮንፌዴሬሽን እስራኤልን ካሰናበታት በኋላ ከኮንፌዴሬሽኑ የዩኤፋን የተቀበላት ይህኛው የዓለም ዋንጫ ማጣሪያ ቢሆንም የአውሮፓ ዋንጫ የአውሮፓ ዞን ያለም ዋንጫ ማጣሪያ ነው። ስለዚህ እንደ ማካቢ ቴል አቪቭ አይነት በቅርብ ጊዜ ከኢንተርናሽናል ጨዋታዎች በኋላ በአውሮፓ ውድድር ከዴንማርኩ ሚቺላንድ ጋር የሚጫወተው ቡድንንና የእስራኤል ብሔራዊ ቡድንን ከዚህኛው የማጣሪያ ሂደት ሊያግድ ይችላል ተብሎ ውይይት መደረግ ጀምር ተጀምሮ ነው። እንዲያውም በኋላ ብዙ የተወራለት ስብሰባ ባይደረግም አንድ ኢ መደበኛ ስብሰባ ይጠራል ተብሎ ኤክስትራኦርዲነሪ ስብሰባ ይጠራል ተብሎ ይጠበቅ ነበር። እና ሰሞኑን ይባል የነበረው ነገር አሁን እንዳነሳሹ ፖግባ አርባ ምናምን ሌሎች ተጫዋቾች አንድ ላይ ሆነው እና በስቴዲየሞች ውስጥ ብዙ የፍልስጤም ባንዲራዎችን ማየታችን የተለመደ ነበር። እንደሚታወቀው የአውሮፓ ጨዋታዎች ሲደረጉ፣ በተለይ በቻምፒየንስ ሊግ እንደዚህ ከእስራኤል እና ከጋዛ ጋር ሶሊዳሪቲ ማሳየት በጣም የተለመደ ነበር። ግን ኃይል ባላቸው ሰዎች በኩል መልእክት ሲተላለፍ አላየን። አሁን ዶናልድ ትራምፕ ትናንትና ምናልባት በቴሌቪዥን በቀጥታ እያየሽ ከነበር በክኔሴት ውስጥ ነበር፣ ወይም በእስራኤል ፓርላማ ውስጥ ነበሩ። በቤንያሚን ኔታንያሁ ይቀርብላቸው የነበረው መወድስ የሚገርም እስራኤል ከ አስራ ዘጠኝ አርባ ስምንት በኋላ ነጻ ሀገር ከሆነችበት ጊዜ ጀምሮ በዋይት ሀውስ እንደ ትራምፕ ያለ ወዳጅ ኖሯት አያውቅም ብለው ነበር። እሳቸውን በእስራኤል ፓርላማ ውስጥ ንግግር አድርገዋል። እንግዲህ እሳቸው ሰላም አስፈኛለሁ ብለዋል። ስለዚህ ይሄኛው ጨዋታ ምናልባት ያ ጥላ ተገፎበት የሚደረግ ጨዋታ ሊሆን ይችላል። እስራኤል ከአውሮፓ ውድድሮች ልትታገድ ትችላለች የሚለው ስጋት ኔታንያሁን ሳይቀር ነበር ያሰጋቸው። ሎቢ ማድረግ ጀምረው ነበር፣ በሎቢስቶቻቸው መጠቀም ጀምረው ነበር እስራኤል ከአውሮፓ ውድድሮች እንዳትታገድ። ምክንያቱም ቀጥሎ ውድድሩ የሚደረገው አሜሪካ ውስጥ ነው። በትራምፕ አሜሪካ ውስጥ ነው ውድድሩ የሚደረገው። እስራኤል መሳተፍ ትቻል አትቻል አላቅም። በሜሪት ነው የምትሳተፈው ግን እንግዲህ በቅርብ ጊዜ ፖለቲካል ዲቨሎፕመንት አለ ማለት ነው፣ እየተለወጠ ያለ ስሜት አለ እዚያ እና በዚህ ስሜት ውስጥ ሆኖ ነው ይሄ ጨዋታ የሚደረገው። በአንድ ወር ጊዜ ውስጥ ግን ነገሩ ተለውጧል። አሁን እንግዲህ ባለፈው በሴፕቴምበር አጋባሽ የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስ ኮሚሽን ይባላል የካውንስሉ ኮሚሽን እና በጋዛ ሰርጥ የሚደረገው ነገርን ጄኖሳይድ ነው ብሎ ነው ክላሲፋይ ያደረገው እስራኤል እዛ ጄኖሳይድ ኮሚቲ እያደረገች ያለችው የሚል። ከጥቂት ቀናት በኋላ ይኸው ተቋም የተባበሩት መንግስታት ድርጅት የሰብአዊ መብቶች ካውንስል ኮሚሽን ለዩኤፋና ለፊፋ ጄኖሳይድ ኮሚቴ እያደረገች ወይ እየፈጸመች ያለች ሀገር ስለሆነች ከእናንተ ውድድር አግዱልኝ ብሎ ጠይቆ ነበር አሁን ሰዎች የሚያቀርቡት አንድ ንጽጽር አለ። እስራኤል ለምን እስካሁን ድረስ አልታገደችም? ለምን በቀናት ውስጥ ዩኤፋም ፊፋ በሩጫ አይኦሲም ኢንተርናሽናል ኦሊምፒክ ኮሚቴ በሩጫ ሩሲያ ዩክሬን ላይ አግሬሽን ፈጸመች ከተባለ በኋላ ሳይውል ሳያድር ነው እቀባ የተፈጸመበት። አሁን ሩሲያ ስንት ዘመኗ በአውሮፓ ውድድሮች ላይ ዲናሞ ሞስኮ ነው ስፓርታክ ማን ነው ስፓርታክ ሞስኮን አይነት ቡድኖች በአውሮፓ ውድድር ጨራሽ አይተናቸው አናቀሙ ወይም የራሻ ብሄራዊ ቡድን በፊፋ እውቅና በተሰጣቸው ውድድሮች ላይ እና ከአንዳንድ የአፍሪካ ብሄራዊ ቡድኖች ጋር የወዳጅነት ጨዋታ ሲያደርግ ታያለሽ እንጂ የለም። በኦሊምፒክ ላይ ያለፉት ሁለት ኦሊምፒኮች ላይ አልተሳተፈችም። አንደኛው ምክንያት ው ስቴት ስፖንሰር ሆነ የዶፒንግ ማሲቭ ዶፒንግ አለ በሚል በመንግስት እውቅና የተሰጠው በመንግስት የሚታገዝ የአበረታች ቅመሞችን የመጠቀም በዛም የታገዱት ግን፣ ጦርነቱም ሌላ ምክንያት ነበር እና በአጭር ጊዜ ውስጥ ነው ሩሲያ የታገደችው። መጀመሪያ ያገዳት ኢንተርናሽናል ኦሊምፒክ ኮሚቴ ነው። ምክንያቱም ከቻርተራችን ውጪ ነው፣ አንድ ሀገር ኢንቬደር ከሆነ የሌላን ሀገር ርዕሰ ከተማ በታንኩና በድሮኑ ከደበደበ። ኢንተርናሽናል ኦሊምፒክ ኮሚቴ ደግሞ ውድድሩ የውድድሩ መንፈስ ራሱ መተባበረን፣ ሶሊዳሪትን፣ ሰላምን የሚሰብክ ስለሆነ የሩሲያ እንዲህ አይነቱ ጠባይ በኦሊምፒክ እንድትሳተፍም አያስችልም በሚል ነው ወዲያው ቢያገዳት። 2022 ፌብሩዋሪ 24 ላይ ነበር የሩሲያ ይሄ ወረራ፣ ፉል ስኬል ኢንቬዥን የሚሉት የተፈጸመው። ከዚያ ከአራት ቀን በኋላ ነው እነሱ ዊንተር ኦሊምፒክ የሚሉት ውድድር የተጠናቀቀው። ያው በአብዛኛው በአየር ጠባዩ ምክንያት በእነሱ ክረምት በእኛ በጋ የሚደረግ ነው። ዊንተር ኦሊምፒክ ነው የሚባለው ከአራት ቀን በኋላ ከዚህ ውድድር አራት ቀን መጠናቀቅ በኋላ ነው የታገደችው በአይኦሲ ከዚህ ውድድር ቀጥሎ ደግሞ ከዘጠኝ ቀን በኋላ ደግሞ የፓራሊምፒክ ጨዋታዎች ይጀምሩ ነበር ከዚያም ውድድር ነው ሩሲያ የታገደችው ትንሽ ቆዩና ደግሞ ዩኤፋም ፊፋ ራሻን አገዷት አሁን ሰዎች በሁለቱ ተቋማት በኩል ወጥነት የለም እስራኤል ላይ በተከተሉት ፖሊሲ እና ሩሲያ ላይ በተከተሉት ፖሊሲ ወጥነት የለም። ምክንያቱም የአሜሪካ ተጽዕኖ አለባቸው፣ የአውሮፓ ዋና ዋናዎቹ ሀገራት ተጽዕኖ አለባቸው። ሩሲያ የአሜሪካ ቁጥር አንድ ወዳጅ ተብላ የምትጠቀስ አይደለችም። እንዲያውም አድቨርሰሪ ተደርጋ ነው የምትታይ። ያ የቀዝቀዘው ጦርነት የጥርጣሬ መንፈስ ከሰላሳ ዓመትም በኋላ አሁንም አለ። ሶቪየት ህብረት ቢፈራርስም ቦሪስ ኤልሲን ቢመጡም እና ከቢል ክሊንተን ጋር ወዳጅ ቢሆኑ ምናምን ያ ሰስፒሽን ግን ሁልጊዜ አለ። እንዲያውም ፑቲንን እንደዛ በጣም ያከረራቸው እሱ ነው ይባላል። ምክንያቱም የኔቶ አባል መሆን ይፈልጉ ነበር፣ ከአሜሪካ ጋር መስራት አብሮ ይፈልጉ ነበር እንደዚህ። ግን ቢል ክሊንተን እሳቸውን ገሸሽ አደረጓቸው። እንደዚህ እሱ ሌላ ነጥብ ነው። ግን ሁሌም በአሜሪካ እና በምዕራቡ ዓለምና በራሻ መካከል ያለው ግንኙነት የጥርጣሬ ግንኙነት ነው። እስራኤል ግን እንደዛ አደለች። ስለዚህ ሁሌም ፕሮቴክሽን ነበረ። ለዚህ ነው እስካሁን ድረስ ሳትታገድ የቆየችው እና የዩኤፋ ብዙዎቹ ሀገራት ዛሬ ከእስራኤል ጋር የምትጫወተው ጣሊያንን ጨምሮ፣ እንዲሁም በቅርብ ጊዜ አንድ የስፔን ፖለቲከኛ እንዲያውም እስራኤል ለዓለም ዋንጫው ካለፈች የስፔን ብሔራዊ ቡድን የዓለም ዋንጫውን ለማሸነፍ ትልቅ እድል ትልቅ ግምት የሚሰጠው ብሔራዊ ቡድን ነው፣ የወቅቱ የአውሮፓ ሻምፒዮን ነው፣ የስፔን ብሔራዊ ቡድን ውድድሩ ላይ መጫወት የለ ቦይኮት ማድረግ አለበት ሁሉ ማለት ጀምረው ነበር። ፖለቲከኞች በእግር ኳሱ ጉዳይ ላይ ድምፅ ማሰማት ጀምረዋል። የእስራኤል ብሔራዊ ቡድን ተሳትፎ ጄኖሳይድ የሚፈጽም ነው ብሎ የተባበሩት መንግሥታት ድርጅት የሰብአዊ መብት ካውንስል እንዲህ የጋዛ ስትሪፕ ድብደባን ሌብል ስላደረገው መታገድ አለበት የሚል አቋም ያላቸው አሉ። ግን እስካሁን ድረስ ይሄ ፕሮቴክሽን አላት እንግዲህ ፖለቲኮ የሚባል አንድ የአሜሪካ ትልቅ የፖለቲካ ሜጋዚ ናል የበቅርብ ጊዜ ስለ ዩኤፋ ፕሬዚደንት አሌክሳንደር ቼፌሬን አንድ ዘገባ ሲሰራ እሳቸውን ቃለ ምልልስ አድርጓቸው ነበር እና እሳቸው ምንድን ያልታን በጣም ጠቃሚ ቁም ነገር ተናግረዋል ለምንድን ነው የሩሲያን ከእስራኤል የሚለዩ ሩሲያ በዛ ፍጥነት እንድትታገድ የተደረገችው እንደምታውቂው ሮማን አብራሞቪችም ቼልሲን የሸጡት በዛ ምክንያት አሁን ድረስ የቼልሲ ባለቤት የሆኑ ነበር ሮማን አብራሞቪች ቼልሲን የመሸጥ ፍላጎት እንደነበራቸው ምልክቶች አልነበሩም አሁን ማንቸስተር ዩናይትድን ወደ አንድ አራተኛ ድርሻ የገዙት ሰር ጂም ራትክሊፍ ቼልሲን የመግዛት እኮ ፍላጎት ነበራቸው። ለረጅም ጊዜ የቼልሲ አመት የሲዘን ቲኬት ነበራቸው ስታንፎርድ ብሪጅ ውስጥ አይጠፉም። የዩናይትድ ደጋፊ ናቸው ይባላል፣ ግን የሲዘን ቲኬት የነበራቸው ስታንፎርድ ብሪጅ ውስጥ ነው። ሰውዬው ግን ለመሸጥ ፍላጎት አልነበራቸውም። የሸጡበት ምክንያት ሀብታቸው ፍሪዝ ስለተደረገ ነው፣ በብሪታንያ መንግስት። ለምን ከፑቲን ጋር ቁርኝት አላቸው በሚል እግር ኳስ ውስጥ በጣም ትልቅ እገዳ ነው የተፈጸመው። ሩሲያና ሩሲያውያንን የሚመለከት እገዳ ነው የተፈጸመው። ምናልባት የተረፈው አንድ ባለጠጋ የሞናኮ ባለቤት ዲሚትሪ ራይቦሎቭሌቭ ሊሆኑ ይችላሉ። ሌሎቹ በሙሉ ግን የሆነ እጣ ደርሶባቸዋል። ቼፌሪን ሲናገሩ ለምንድ ነው እንደዛ የሆነው የሚለውን በተመለከተ ከዚህ አሜሪካ የፖለቲካ አውትሌት ጋር በነበራቸው ቃለ ምልልስ ላይ ሲናገሩ የሚለየው አብዛኛው እስራኤል ትታገድ የሚለው ድምፅ የሚሰማው ከሲቪል ሶሳይቲ ነው እንጂ ከፖለቲከኞቹ አይደለም፣ ወይም የመወሰን ኃይል ካላቸው አይደለም። ከደጋፊዎች ከተጫዋቾች፣ ምናልባት ከፕሬሱ ካልሆነ በስተቀር እንዲህ አይነት ጠንካራ ውሳኔ የሚተላለፈው የፖለቲካ ድጋፍ በሚኖርበት ጊዜ ነው። እንዲህ አይነት ተመሳሳይ የሆነ ወጥ የሆነ የፖለቲካ ድጋፍ ግን የለም የሚል በዓለም አቀፍ ፖለቲካ ላይ በቂ ድጋፍ የለም። በዚህ ምክንያት እስራኤል ስፖርታዊ ዋጋ አልከፈለችም። ስፖርቲንግ ኮንስ ኮንስ አልነበረበትም የሚል ቃል እኔ የተጠቀሙት በቅርብ ጊዜ ግን ነገሩ እየከረረ ነው። አሁን ምናልባት ይሄ ሰሞኑን ተደረሰ የሚባለው የሰላም ስምምነትና የታሰሩ የታገቱ ሰዎች በሁለቱም ወገኖች መለቀቃቸው ወይ መለቀቅ መጀመራቸው ነገሮች ሰክን ይሆናል። ከዛ እንግዲህ በሻርማል ሼክ በግብጽ የሚቀጥል ሌላ ፖለቲካዊ ዲያሎግ ይኖራል። እሱ ነገሮችን የሚያሰክን ከሆነ አይታወቅም። ግን ለጊዜው በቅርብ ጊዜ በተለይ ደግሞ የምዕራብ መንግስታት ቼፈሪን ይጎል ነበር ያሉት ፖለቲካዊ ተጽዕኖን ማሳደር ጀምረዋል። በስፖርቱ ብቻ ግን አይደለም። በስፖርቱ ብቻ ሳይሆን ለምሳሌ ኢማኑኤል ማክሮን የፈረንሳዩ ፕሬዚደንት በቅርብ ጊዜ ለፍልስጤም ሀገርነት እውቅና ሰጥተዋል። ሌሎችም ሀገራት እና መንግስታቱ ይህንን ማድረግ ጀምረዋል። ይሄው ነው ወደ ስፖርቱ እንግዲህ እየፈሰሰ ያለው። አንዳንዶች ደግሞ እኔ አውሮፓውያን ብዙ እንደሚተችው አውቃለሁ፣ በዚህ በጋዛ ጉዳይ እንደዚህ። እኔ በአረብ ሀገራትም አቋም በጣም እደነቃለሁ፣ ብዙ ጊዜ በጣም በቂ ሶሊዳሪቲ ያሳያሉ ብዬ አላም ብዙ ጊዜ ያስገርመኛል። ይሄ ደግሞ ግን ለምሳሌ ካታር በቅርብ ጊዜ ዶሃ፣ በርዕሰ ከተማዋ ላይ የሀማስ ዋና ዋና ሰዎችን ታስጠጋለች በሚል እስራኤል በቁጣ ነው የምታያት እንደሚታወቀው። ድርድሮች ግን ይደረጉ ነበር። አሜሪካም የምትሳተፍበት ዶሃም ፋሲሊቴት የምታደርገው ሆስትም የምታደርገው የምታስተናግደው ድርድር ይደረግ ነበር። እንደምታስታውሹ በቅርብ ጊዜ መተኮስ ጀመረች። አንድ ዲፕሎማቲክ ሰሚት እየተደረገ በዶሃ ባለ አንድ ሕንፃ ላይ የሀማስ መሪዎች አሉበት በተባለ አንድ ሕንፃ ላይ ነው ድብደባው የተፈጸመው። ደብዳቤው እስራኤል ነበረች። ከዚያ ካታር ተቆጣች እና ካታር ተጽዕኖ ማሳረፍ ጀመረች። የካታርን ተጽዕኖ ማሳነስ የለብም። ለምን መሰለች? ካታር የቢኢን ስፖርት ባለቤት ነች። የፓሪስ ሳን ጀርማ ባለቤት ነች። የፓሪስ ሳን ጀርማ ፕሬዚደንት ናሰር አልኸይላይፊ ደግሞ ከዚህ በፊት ስለሳቸው በሰራናን ፕሮግራም ላይ እንዳልኩት በዚህ ሰዓት በአውሮፓ በእግር ኳስ ስልጣናቸው በአውሮፓ ቀዳሚው ሰው ናቸው። የኢሲኤ የሚባለው የዩሮፒያን ክለብ አሶሴሽን የሚባለው ክለቦች ማህበር ፕሬዝደንት ናቸው። ዩኤፋ የፎርማት ለውጥ እንኳ ሲያደርግ ያለ ኢሲኤ ይሁንታ አያደርግም። የአሌክሳንደር ቼፌሪን የቅርብ ሰው ናቸው። እሳቸውም ብዙ ሎቢ ማድረግ ጀመሩ። ሰውየው የእግር ኳስ ሰው ቢሆኑም ግን በጣም ከፍ ያለ ተጽዕኖ በፖለቲካውም ማሳደር የሚችሉ ናቸው። ይህንን በማወቃቸው ነው ቤንያሚን ኔታንያሁ ለአሌክሳንደር ቼፌሪን ሳይቀር ስልክ የደወሉት። የእስራኤሉ ጠቅላይ ሚኒስትር ቢቢ ኔታንያሁ ለቼፌሪን ለስሎቬንያዊ የዩኤፋ ፕሬዚደንት ሳይቀር ስልክ ደውለዋል። ግን የሚገርመው የአሜሪካ ድጋፍ ለእስራኤል ምን ያህል እስትንፋስ እንደሆነ የምታውቂው፣ ልክ እንዲህ አይነት ተጽዕኖ መፈጠር ሲጀምር እና በመጨረሻ ቼፌሪን ያሉት የፖለቲከኞቹ ድምፅ አይሰማም፣ ድምፃቸው ሚዛን የሚያነሳ ሰዎች ድምፅ አይሰማም በአለም ላይ ስለዚህ ዩኤፋ ምንም ማድረግ አይችልም አይነት አቋም ነበራቸው። ወይም ሩሲያን በችኮላ በፍጥነት በችኮላ በየትኛው ማገላለጽ ለማገድ እንደተፋጠን ነው አይነት ውሳኔ ለማሳለፍ ፖለቲካል ፕሬሽር የለም የሚል አስተያየት ሰጥተው ነበር። እስራኤል ላይ ግን በቅርብ ጊዜ የአሜሪካ የስቴት ዲፓርትመንት ቃል አቀባይ ምናሉ እስራኤልን እና ብሔራዊ ቡድኗን ከዓለም ዋንጫ ለማገድ የሚደረግ ማንኛውንም ጥረት ለማስቆም አሜሪካ የምትችለውን ሁሉ ታደርጋለች። ስለዚህ አሜሪካ ስትሮንግ ባኪንግ አለት ጠንካራ ድጋፍ አላት ማለት ነው። ጨዋታዎቹ ሲደረጉ የእስራኤል ጨዋታዎች ሲደረጉ በዚህ የፖለቲካ ስሜት ውስጥ የሚደረጉ ናቸው። እግር ኳስና ፖለቲካም እንዴት አብረው እንደተሰፉ ማየት ይቻላል። ሁሌም ግንኙነት ለምሳሌ፣ ማርከስ ራሽፎርድ የፖለቲካ ፕላትፎርም ተጠቅሞ ነው አይደለም በኮቪድ ጊዜ መንግስት፣ ሰብሲዳይዝ ያደርግ የነበረውን ምሳ መንግስት ለማገድ በወሰነ ጊዜ ከፍተኛ ዘመቻ አድርጎ የመንግስትን እጅ ጠምዝዞ ያ ምሳ እንዳይቋረጥ ያደረገው በዚህ ምክንያትም ከፍ ያለ የንጉሱ ንግስቲቱ ነበሩ መ የንግስቲቱን ሽልማት ተቀብሏል። እኛ ሀገር ቢሆን ብላቴ ማርከስ ራሽፎርድ ናም ሊባል ይችል ነበር ማለት ነው። ኮሊን ካፐርኒክ የአሜሪካ ብሔራዊ መዝሙር በሚጀምርበት ጊዜ እንደሚታወቀው በአንድ እግሩ በርከክ ብሎ፣ አሁንም ቢሆን የማህበራዊ ፍትሀዊነት ችግር አለ የሚል መልእክት ያስተላልፍ ነበር። ስለዚህ ስፖርትና ፖለቲካ፣ እግር ኳስና ፖለቲካ ሁልጊዜም እንደ የተነጣጠሉ አይደሉም። ፊፋ ቢለውም እግር ኳስና ፖለቲካ መቆራኘት የለባቸውም ቢልም ዋናው ፖለቲከኛ ፊፋ ነው ራሱ። ባለፈው ትራምፕ ጋር የነበራቸውን ግንኙነት እያየን አይደለም እንዲህ ባለፈው ጃንዋሪ ሀያ የአሜሪካ ፕሬዚደንት ሆነው ኢናጉሬት በተደረጉ ጊዜ እኮ ከተጋበዙ ዋና ዋና ሰዎች መካከል አንደኛው ጃን ኢንፋንቲኖ ነበሩ። ከጀርባቸው አላየሻቸው በጣም የቅርብ ጓደኛቸው ናቸው። ትራምፕ ደግሞ ስፖርትን እንደ አንድ በጣም ቁልፍ መሳሪያ ይጠቀሙበታል። አሁን እንደምታቂው ይሄ ሰሞኑን ተፈጸመ የሚባለው የሰላም ስምምነት ሌላ ፖለቲካዊ ተጽዕኖ አለው። በቅርብ ጊዜ አሜሪካ ሚድተርም ኢሌክሽን የሚባለው ይደረጋል፣ የመካከለኛው ዘመን ምርጫ የሚባለው ለዛ በጣም ቁልፍ ድጋፊ ሆናቸዋል። ግን የዓለም ዋንጫንም እንደው እንደ ትልቅ ሾቢዝ መጠቀም ይፈልጋሉ። ምክንያቱም እግር ኳስን ብቻ ሳይሆን በቅርብ ጊዜ የዩኤስ ኦፕን ሲደረግ ሲታደሙ አይተናቸዋል። የደብሊው ደብሊው ኢ ሆል ኦፍ ፌም ላይ ነበሩ። የኒውዮርክ ያንኪስ ደጋፊ ሆነው ከ ሀያ አምስት ዓመት በላይ ቆይተዋል። የዩኤፍሲ ጨዋታዎችን በአትላንቲክ ሲቲ ባለ ካሲኗቸው ውስጥ ትልልቅ የዩኤፍሲ ጨዋታዎች እንዲደረጉ ይፈቅዳሉ። እንደዚህ አሁን ትራምፕ ስንት አመታቸው ነው? ሰማኒያ ምናምን አመታቸው መሰለኝ በዚህ እድሜ ያለ ሰው የሚወስነው ውሳኔ የሌጋሲ ውሳኔ ነው ይባላል። ስለዚህ ትራምፕ ይወርዳሉ አይደለም፣ ከሆነ ጊዜ በኋላ ከስልጣናቸው መቼ 2028 ግን ትራምፒዝም እንዲቆም አይፈልግም ይላሉ። አሁን ያለው የትራምፕ አይዲዮሎጂ እንዲቆም አይፈልግም። ስለዚህ ያንን ማስቀጠልም ይፈልጋሉ። ለማንኛውም የእስራኤል በዚህ ማጣሪያ ሂደቶች ላይ የምታደርገው ጉዞ ብዙ ትኩረት የሚስብ ነው። እንግዲህ በአይዲኤፍ ና በእስራኤል መንግስት ና በሀማስ መካከል ስምምነት ተፈጽሟል። ትላንትና ኔታንያሁ ሲናገሩ በጣም ትሪዩምፈንት በሆነ በድል አድራጊነት ስሜት ነው ንግግራቸውን ያደርገው የነበሩት። እንግዲህ ብዙ ፕሬሲደንስ ነው የሚባለው ወይም ቅርብ ጊዜ በጦረኝነት ምክንያት ከውድድሮች የታገደች ሀገር ሩሲያ ብትሆንም ሩሲያን ደግሞ ያገዳት ፋ ቢሆንም ተመሳሳይ ፕሮቶኮልን ግን እስራኤል ያልተፈጸመ፣ ምክንያቱም እንዳልኩት የፖለቲካ ዳይናሚክሱ ነጻ ስለሆነ፣ ስለዚህ የመረጠው ዩኤፋ ምን ማድረግ መሰለኝ፣ ኢናክሽን ኢናክሽን፣ አንድ ፖዚሽን ነው ይባላል። ምንም እርምጃ ለመውሰድ እንደዛ ነው ቼፌሪን ያደረጉት። አሁን ግን የሰላም ድርድሩ ተጀመረ ና ቆይ፣ እስቲ እስራኤልን ለማገድ ለማገድ እንቅስቃሴ ከተጀመረ በኋላ ቆያይ፣ እንግዲህ በመጨረሻ ቆርጣችኋል፣ ግን ሰላም ሊመጣ ነው፣ ተኩስ ሊቆም ነው። እንግዲህ ለዚህ ለአዲሱ ግጭት ሰበብ የሆኑት የታገቱት እስራኤላውያንም ሊለቀቁ ነው እንደዚህ እና አቆዩት ተባሉ። ተመቻቸው፣ እሳቸውም ለኢንክሽን እና እስራኤል የዛሬውን ጨዋታ ታደርጋለች። ግን ባለፈው የኖርዌይ እግር ኳስ ፌዴሬሽን ፕሬዚደንት ሊስ ክላቬንስ ይባላሉ። አንድ በፊንላንድ የተደረገ ኮንፍረንስ ነበር፣ ፕሌ ዘገም የሚል ኮንፍረንስ። ያ የተባለው ግን ስብሰባ አልነበረ ማለት እሳቸው እኔ እስከማቀው እስራኤልን ከውድድሮች ለማገድ ተቀጥሯል በአሌክሳንደር ቼፌሪን የተባለውን ስብሰባ ግን እኔ አላውቀውም የሚል አስተያየት ነበር የሰጡት። ለማንኛውም ብዙ ነገር ተቀይሯል። ያው እስራኤል እንደሚታወቀው ከእስያ ውድድሮች ከታገደች በ የመጀመሪያ ውድድር ላይ ብዙ ውዝግብ ነበር። እንዲያውም አስራዘጠኝ ሀምሳ ስምንት የዓለም ዋንጫ ላይ ለመሳተፍ የእስያ እግር ኳስ ኮንፌዴሬሽን ውስጥ ነው የነበረችው ያን ጊዜ እና ከእስራኤል ጋር ተጫወቱ ሲባሉ የሚጫወቱ ጠፉ። ቱርክ አልጫወትም ማለች ያኔ፣ ዛ ነበረች የሱዳን አልጫወትም ማለች፣ ኢንዶኔዥያ አልጫወትም ማለች ሁሉም በአብዛኛው እስላማዊ የሆኑ ሀገሮች ናቸው። ከዛ ወደ አለም ዋንጫ ልታልፋለች ና ይሄ ኖ ኮንቴስት ኳሊፊኬሽን ይባላል። ለምሳሌ ኢትዮጵያ ብሔራዊ ቡድን የሚገጥሙ ቡድኖች አሉ እንበል። ሁሉም በተለያየ ምክንያት አንጫወትም አሉ። ስለዚህ ሁሉንም ፎርፌ ያገኛል ኢትዮጵያ ብሔራዊ ቡድን። ኖ ኮንቴስት ኳሊፊኬሽን ግን ይባላል። እኔማ ትክክል አይደለም አለና ፊፋ ግን ከአንድ የአውሮፓ ሀገር ጋር ና ጫወታታ አለና ከዌልስ ጋር ጫወታት። በሁለቱም ጨዋታዎች ዌልስ አሸነፈች ና ሳታልፍ ቀረች። የ1958 ያለም ዋንጫ ላይ ትልቅ ውዝግብ ነበር ግን እና በዚህ ውጥረት ምክንያት ነው ለረጅም ጊዜም ከእስያ ብሔራዊ ቡድኖች ጋር ሳትጫወት የቆየችው። በኋላ የ1972 ላይ እና 1974 ላይ በተደረጉት ውድድሮች ላይ ከውድድሮቹ ውጭ እንድትሆን ተደረገ። ከእስያ ዋንጫም ከአለም ዋንጫ ማጣሪያም በኋላ ነው ወደ ዩኤፋ የተቀላቀለችው እና ሁሌም የእስራኤል ጉዳይ ውዝግብ የሚያስነሳ ነው እንደሚታወቀው። እና እንግዲህ ይሄ ትኩረት ስቦ የቆየ ነገር ነው። ይሄ ጥላ ያለበት ያው ከፍተኛ ተቃውሞ የነበረበት ጨዋታ ስለነበር አሁን የመልሱ ጨዋታ ዛሬ ኡድኔ ላይ ይደረጋል። አዎ ይህም ጨዋታ የሚጠበቅ ነው። ቀጥላለን። አረማቻችን አድማቻችን ከኛ ጋብራችሁ እንድስቆ ነው የምንጋብዛችሁ መልክቶችን አድምጥና ተመልሰን እንመጣለን። ዘመን ተለወጠ፣ ምስራች ተሰማ። የአዲስ አመት ብስራት ከብርሃን ከተማ። አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራምና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልምጣ ይጠብቆታል። እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውእና አመት ባለውን ከብርሃን ጋር ያሳልፉ። መልካም ዕድል፣ መልካም አዲስ ዓመት እንደ ስማችን